አዩኸል ሙሪድ ደርስ በሸይኽ ሐቢብ አሊ ጂፍሪ አላህ በናፍቆት ባሮቹን ተመለሱ ቀረቡኝም፣ በሚል ሹክሹክታ ይጣራል። ወደ እዝነቱ ሰገነት ይጋብዛል። ታዲያ ከውሃችን ጋር ተግባብተን ምላሽ ልንሰጥ ምን ከለከለን? እንቅፋቶቹን፣ እንዴት እንለፋቸው? ከሙሉ ሕይወታችን የሚፈለገው ቁም ነገር ዕድሜያችን አልቆ የሞት ቀጠሩ ሳይመጣ በፊት ጥሩ ሰርተን አላህን ለማመስገን መቻኮል መቻል

መንፈሳዊ አስተምህሮትን የቃኙበት ደርስ ነው። ሁላችንም በዚህ ውይይታችን ውስጥ የምንሰማውና የምንማረው እንቀት ወደ ተግባር ለመለወጥ መነየት አለ። አዩሃል ሙሪድ ደርስ ብቻ አይደለም። የነፍስ የጥሞና ጉዞ፣ የተረሱ የሥነ ምግባር፣ የቅንነት፣ የተውበት፣ የትዕግሥትና የፍቅር ትርጉሞችን የሚያድስ ስንቅ ነው። ይህ ዘጠና ክፍሎች ያሉት ተከታታይ ደርስ በጩኸት መካከል ሰላምን፣ በውዥንብር ውስጥ ሰኪናን ለሚፈልግ ነፍስ የተዘጋጀ ነው። መለኮታዊውን መንገድ በስኬት ለመራመድ ለሚሻ ሁሉም ሐዲድ ነው። ሙሪድ ሆይ! መንገዱ ረጅም አይደለም እና ንቃ። ለመንቃትም እነዚህን ያዝ ብለው ሼኽ አሊ ጂፍሪ ከጥልቅ እውቀታቸው ያቋድሱናል። ታዲያ ይህ ዘጠና ክፍሎች ያሉት መንፈሳዊ የጥሞና ጉዞ፣ ጠቀሜታውን በማሰብ በአልፋሩቅ መልቲሚዲያ ፕሮዳክሽን ተዘጋጅቶ በተርጓሚ አቡ ከውሰር ወደ አማርኛ ተተርጉሞ በቅርቡ በአልፋሩቅ አልማዕሪፋ ዩቱዩብ ቻናል ላይ የሚለቀቅ ይሆናል። አዩሃል ሙሪድ